የትኛው እጽዋት ነው ሲበቅል ክርስቶስን አልብሰኝ ብሎ የለመነው? ሊበርደኝ ይችላል፣ ቅርፊት አድርግልኝ ብሎ የለመነ እጽዋት አለ? እንደሚያስፈልገው አውቆ እግዚአብሔር ሰጠው እንጂ። እግዚአብሔርን እውነት ስለማናምነው ነው እንጂ። ክርስቲያኖች እኮ ይሄንን የፈጠረውን ጉሮሮ ውሃና ምግብ ሳይሰጠው የሚያሳድረው ይመስላችኋል? በፍጹም አያደርገውም እኮ። አዳምን ሊያድነው አዳምን ሊቤዠው ሰው የሆነው ጌታችን ኢየሱስ ክርስቶስ ከአዳም ዘር ሳይወለድ እኮ ከላይ ከሰማያት ወርዶ ሥጋን ተዋህዶ የራሱን ሥጋ ፈጥሮ እኮ መኖር ይችል ነበር። ለምንድነው በሰው ማኅፀን ውስጥ በእመቤታችን ማኅፀን ውስጥ ማደርን የፈለገው? ንጽሕት ስለሆነች ቅድስት ስለሆነች ብቻ ሳይሆን እነሱ ባጠፉት ጥፋት ውስጥ ሊያድናቸው የፈለገው እግዚአብሔር የእነሱንም ድርሻ ፈልጎ ነበር። የኛ ድርሻ ንጽሕት የሆነችን ዘር ማቅረብ ነበር። እመቤታችንን አቀረብን። ከዚህ ውጭ ለአምላክ ልንሰጠው የምንችለው ስጦታ የለን። ሰው በጊዜው ለመቤታችን የሰጠው በቃ በሷ በኩል፣ እግዚአብሔር ደሞ እኛን ጎበኘ። በእሷ በኩል እግዚአብሔር ደሞ እኛን አየ። ሊያድነን የፈለገው እግዚአብሔር የኛን ስራ የኛን ድርሻ ፈልጎ ነበር።